ዛሬ ደግሞ ሌላ ትኩስ ሴቷ መስላ ነው ሴቶች እያመጻቸው እስኪ ልንገራችሁ። ሰላም ሰላም፣ የቻናል ቤተሰቦች እንደምንቆያችሁ፣ እንደምንስከሳ፣ አደረሳችሁ በያላችሁበት ሰላማችሁ ብዝት ይበልላችሁ። ያልኩኝ ዛሬ ደግሞ አንድ ነገር ልንገራችሁ እስኪ። ማለት ያወቁትን ማሳወቅ ጥሩና መልካም ነው ብዬ ስላሰብኩ እኔ ያወኳትን ትንሽዬ ነገር ልንገራችሁ፣ ላሳውቃችሁ ይሄ ምንድን ነው? ይሄን ሀሳብ ያመጣት ምንድ ነው? ትናንትና ቲክቶክ ላይ እያየው፣ ስለዚህ አሁን ስለምነግራችሁ ጉዳይ ተነስቶ ብዙ ሰው ኮንፊውስ ሲሆን ግራ ሲገባ ለምን የሚል አይነት ጥያቄ ለምን እንደዚህ ይደረጋል ለምን አይቀርም የሚል ነገር ሲነሳ ኮመንቶች ላይ ሳይ ስለነበረ ትንሽ ሀሳብ ልስጣችሁ ብዬ ነው። ሀሳቡ ምንድን ነው ካላችሁኝ፣ ፎከስ የሚያደርገው እናቶች ላይ ነው ማለትም ወላጅ እናቶች ላይ እና አንዲት እናት ምጥ ተይዛ ይዟት ወደ ጤና ጣቢያ ሊሆን ይችላል፣ ወደ ግል ተቋማ ሊሆን ይችላል፣ ወደ መንግስት ሆስፒታሎች ሊሆን ይችላል። ምጥ ተይዛለች ልትወልድ ስትገባ እንደ ሄደች ምንድን ነው የሚደረገው? መጀመሪያ ትሪያጅ የሚባል ነገር አለ። ምጡ የአስተኛ እና ሁለተኛ ምጥ የሚባል አለ። እሱ ቼክ ይደረጋል። ከዛ ወደ ማዋለጃ ክፍል ትላካለች ማለት ነው። ሁለተኛ ምጥ ከሆነና እና ዛሬ የምነግራችሁ ነገር አንዲት አፈር ያለች ነገር ነች እና ችናት አንዲት ማለት አንድ ጊዜ ወደ ማዋለጃ ክፍል ከገባች በኋላ ሐኪሙ ወይ ደግሞ ባለሙያው የልጁን ሁኔታ ለማወቅ በጣት ማለት በማህፀን የሚደረግ ምርመራ አለ። ጣትን መሰረት በማድረግ የሚደረግ የማህፀን ምርመራ አለ። ይሄ ምርመራ የሚደረገው ምንድን ነው? የሴትየዋ የማዋለጃ የአካል ክፍል ለልጁ መወለጃ በቂ ነው ወይ? መንገዱ ጥሩ ነው ወይ? የተስተካከለ ነው ወይ የሚለውን ቼክ የሚደረግበት የሚረጋገጥበት የምርመራ ዘዴ ነው ማለት ነው። ምንድን ነው እና ምን ለምንድን ነው የሚጠቅመን ካላችሁት አሁን ከነገርኳችሁ በተጨማሪ አንደኛ እንግዲህ ልጅ ሲወለድ ሲመጣ በሶስት አይነት አመጣጥ ሊመጣ ይችላል። አንደኛ ወይ ደግሞ ትክክለኛ ኖርማል የሚባለው ቀድሞ መምጣት ያለበት በራሱ ነው። በራሱም ሲመጣ ግን በፊቱና በዚህ በእንት አሁን ኖርማል በዚህ በኩል መምጣት ያለበት እና አንዳንዴም በፊቱ ተገልጦ ሊመጣ ይችላል እና በዚህ በሚሆንበት ጊዜ ሰፊ ይሆናል፣ ለመወለድ ያስቸግራል። ሁለተኛ ደግሞ ይሄ ራሱና አገጩ ከሴትዮዋ ራይ ቀኝና ግራ በሚሆንበት ሰዓትም ያስቸግራል። እና ስለዚህ መምጣት ያለበት ራሱ ችኛየት መሀል ላይ ያለችው አዙሪቱ ወደታች ተደፍቶ ነው መሆን ያለበት። እንደዛ ሲሆን ትስታከል ይሆናል እንጂ ተገልብጦ የሚመጣው ማለትም ተገልብጦ ማለት የልጁ አፍንጫና አይኑ እንዲሁም ጥርሱ ምናምን ወደ ሴትዮዋ ወደ ሴትዮዋ ሆድ ዙሮ ሲመጣ ማለት እና እንደዚህ ሲሆን አስቸጋሪ ነው። ስለዚህ ይህ ሁሉ ቸክ የሚደረገው ጣትን መሰረት ባደረገ ምርመራ ነው። ይሄ ማንኛውንም እኛ ሀገር ብቻ አይደለም ዓለም ላይ ያለ እናቶች በሙሉ በዚህ መልክ ነው። ሌላ ምርመራ የለውም ማለት ነው ቸክ የሚደረግበት። ሌላኛው አመጣጥ ደግሞ በእግሩ ነው። በእግሩ ቀድሞ ሊመጣ ይችላል። እግሩ ቀድሞ ሊመጣ ይችላል። ሌላኛው አመጣጥ ደግሞ ተከሻው ቀድሞ ሊመጣ ይችላል። እጁ ቀድሞ ሊመጣ ይችላል። አንድ እጁ ቀድሞ ከመጣ አንድ እጁ ቀድሞ ከመጣ ወይ ደግሞ እግሩ ከመጣ በጣም አስቸጋሪ ነው የሚሆን ማለት ነው። ለመወለድ በጣም ያስቸግራል። እንዲሁም አንዳንዴ ቀዶ ጥገና የሚደረግባቸው ምክንያቶች ከሚደረግባቸው ምክንያቶች እነዚህ ነገሮች አሁንላችሁ ምክንያቶች ናቸው ማለት ነው። ሌላው ደግሞ እትብቱ ቀድሞ ሊመጣ ይችላል። ስለዚህ ይህ በጣት የሚደረግ የማህፀን ምርመራ ዋና ጥቅሙ እነዚህን ነገሮች ለመለየት ነው። ልጁ በየትኛው የአካል ክፍሉ ነው የመጣው? በራሱ ነው፣ ትከሻው ነው፣ እትብቱ ነው ቀድሞ የመጣው እጁ ነው፣ እግሩ ነው፣ በየትኛው የአካል ክፍሉ ነው ቀድሞ የመጣው የሚለውን ለማረጋገጥ ይጠቅማል። ሌላ ደግሞ አጋጣሚ ልጁ ከመወለዱ በፊት የሽርቷው ሊወፍር ይችላል። የሽርቷው ወፈረ ማለት የልጁ የጽድጃ የሽርቷ ውስጥ ሊገባ ይችላል ማለት ነው። እዚያኔ ይወፍራል። ልጁ በቶሎ የማይወለድ ከሆነ እንዲያውም እንደዚህ ዓይነት ነገር ሲፈጠር የመታፈን ነገር አለው ማለት ምክንያቱም እሱን ይጠጣዋል ማለት ነው። ንጹህ ፈሳሽ ቀርቶ ያኛውን የተጸዳዳበት ነገር ስለሚወስደው ወደ ሳምባ የሚገባበት ሰዓት ልጁ ለመታፈን ሊጋለጥ ይችላል። ይህ እነዚህ ምርመራዎች ቶሎ ቶሎ ካልተደረጉ ማለት ነው። ስለዚህ ማለት ምን ለማለት ፈልጌ ነው? ይሄ በጣም ትልቅ ጠቀሜታ ነው። ትልቅ ጠቀሜታ ሳይሆን ያለዚህ ምርመራ አንዲት እናት ማዋለድ ከባድ ነው ማለት ነው። ከባድ ነው ማለት ነው። ምናልባት ሁሎችን እናቶች ኦፕሬሽን በኦፕሬሽን ይውለድ ብለን ማናስብ ከሆነ በማፀን የምትወልድ እናት የግድ ይህ ምርመራ ያስፈልጋል እና ይህን ሀሳብ ያመጣውበት ዋናው ምክንያት ምንድን ነው? ትናንትና እንደዚ አይነት ኢሹ ተነስቶ ቲክታክ ላይ ብዙ ሴት ብዙዎች እንትኖች ምንድን ነው ለምንድን ነው የማይቀረው? እንደዚህ የሚደረገው ለምንድን ነው ሐኪሞቹ ወይ ባለሙያዎቹ ቶሎ ቶሎ ወደ ማፀን በጣታቸው እየገቡ በጣም ያሳቅቃል፣ ምናምና መቅረት አለበት ለምን እንደዚህ ያደርጋሉ የሚል ነው፣ አብዛኛው ማለት ነው። ይሄ ማለት እንግዲህ ጠቀሜታውን ካለማወቅ ቶሎ ቶሎ ካልታየት፣ ቢያንስ እንዲያው ማለት ቢበዛ በየአራት ሰዓቱ መታየት አለበት ከዛ ከበለጠ አሁን ያልኳችሁን ነገሮች እንግዲህ ያስቸግራሉ ማለት ነው። ልጁ እዛ ውስጥ ሊጠፋብን ይችላል፣ በቶሎ ቶሎ ካልተከታተል ነው ማለት ነው። እና ይህ በዛ በየራ ሰዓቱ መታየት መቻል አለባት አንዲት እናት ማለት ነው። እስከዛ ካልወለደች ማለት ነው ልጁ ደርሷል። አሁን ደረጃዎች አሉት ልጁ ከላይ ነው ወይ ልጁ ደግሞ እየደረሰ ነው ወይ እየደረሰ ለመወለድ በቂ ቦታ አግኝቷል ወይ ታች ያለው የመውለጃ ክፍሉ ማለትም ብልት የሚባለው ክፍል የግድ መለጠጥ አለበታል። ስለዚህ ራሱ አሁን በራሱ ከመጣ ያ ቦታ ለራሱ በቂ ነው ወይ የሚለውን ቸክ ለማድረግ ነው። በቂ ከሆነ በማፅን መወለድ ይችላል ማለት ነው። በቂ ካልሆነ ግን፣ ራሱን መውጣት የማይችል ከሆነ ግን ቸክ ተደርጎ በኦፕሬሽን እንድትወልድ ይደረጋል ማለት ነው ልጁ በኦፕሬሽን እንድትወልድ ይደረጋል ማለት ነው። እንደዛ ካልሆነ ሴትየዋ በሰዓቱ እንደዚህ አይነት ማለት የልጁና የልጁ ራስና የሴትዮዋ የመዋለጃ ወይም የታችኛው የብልት ክፍል ካልተመጣጠነ ማለት የልጁ ራስ ትልቅ ሆኖ የእሷን መወለድ አይቻልም። ስለዚህ ልጁ ይታፈናል ማለት ነው። ይሄ ምንድን ነው? ቶሎ ቶሎ እንትን በመደረጉ ነው። ለምሳሌ አሁን እንደዚህ ምልክቶች፣ ለምሳሌ የልጁ ራስ ትልቁ ነው የሴትዮዋ ጠበብ ያለ እንትን ከሆነ ምልክቶች አሉት። ራሱ አንደኛ ምጡ አይገፋም፣ እዛው ባለበት ነው። ሁለተኛ ይሄኛው የመሟረል አጥንቱ ደግሞ እርስ በርስ የመጋጨት የመተላለፍ ነገር ይፈጥራል። የዛነ በየትኛውም ምርመራ የሚደረገው በዚህ በጣቶቻችን በሁለቱ ጣቶች ነው። ምርመራ የሚደረገው በዚህ ነው የሚታወቀው፣ በሌላ በምንም እንዲታወቅ አይችልም። አልትራሳውንድም አይለየ እና ያው እንግዲህ ምናልባት የወለዳችሁ ተከታታዮች ትኖራላችሁ። ያልወለዳችሁ ግን የወለዳችሁ ያው ይህን እንደ ሲደረግ የነበረው ይህን ሀሳብ መሰረት በማድረግ ነው። ባለሙያው እዛ የመግባት የመውጣት ምናምን ሱስ ኖረበት ሳይሆን ምንድነው በቃ ግዴታ ነው ያችንናት። አስፈላጊውን ሁኔታ ለማድረግ ሁሉ ለማድረግ ያ ምርመራ ስለሚያስፈልግ ብቻና ብቻ ነው። ሌላ ምንም ምንትን የለውም። በተደጋጋሚ ስለምሰማው ነው ይህን ነገር ስለሚያማርሩ እናቶች እ ስለዚህ ከምጡ አይብስም እኮ ከምጡ እኮ አይብስም ሌላ ምናልባት የፍረት ወይ ደግሞ አለ አይደለ ፕሪቫሲ ነገር ካልሆነ በስተቀር ይሄ ደግሞ ባለሙያ እስከሆነ ድረስ ምንም ችግር የለውም ምንም እንትን የሚል ስለሌለው ማለት ነው ስለዚህ ያልወለዳችሁ ለወደፊት በምትወልድበት ሰዓት እንደዚህ አይነት ነገር ሊገጥማችሁ ማለት ስለሚገጥማችሁ ሳይኮሎቻችሁን ማሳመን እንደዚህ መደረግ የለበትም ብላችሁ አለማሰብ ግዴታ ስለሆነ፣ የወለዳችሁ ደግሞ ለምንድን ነበር እንደዛ ያ ነገር ሲደረግ የነበረው ብላችሁ አስቡት። ያ ነገር ለምን ተደረገ ብላችሁ ውሰዱት አስቡት እና ዋናው ዓላማ የልጁን ጤንነት የሴትየዋን ደግሞ የምጥ ጊዜ ለማሳጠር ስቃይዋን ለመቀነስ ተብሎ የታሰበ ነው። እንዲያው ብዙ ጊዜ የሚቀርበው ነገር ይሄ ነገር እኛ ሀገር ላይ ብቻ ማለት ሀገራችን ኋላ ቀር ስለሆነች እኛ ሀገር ላይ ብቻ የሚደረግ አድጎ የመውሰድ ነገር አለ። በምንም ሌላ መሳሪያ የለውም። ይሄ በዓለም አቀፍ የጤና ማህበር የተረጋገጠ ሁሉም የዓለም ሕዝብ የሚጠቀምበት የዓለም ባለሙያ የሚጠቀምበት እናቶች የግድ የሚደረግላቸው እንትን ነው ማለት ስለዚህ አንዲት እናት ወደ ማዋለጃ ተገባች በኋላ አንደ የሚደረጉ ኖሮች አንደኛው ይሄ ምርመራ ቢያንስ ቢበዛ በየአራት ሰዓቱ ቢያንስ ግን እንደ ልጁ ሁኔታ እንደ ልጁ ሁኔታ ልጁ የመታፈ ምልክት ካለው የተለያዩ ሌሎች የሴትዮዋ ሌላ ችግር ካለባት ከዛም ሊፈጥን ይችላል ቶሎ ቶሎ ሊሆን ይችላል ማለት ነው። ምክንያቱም ጊዜ ካሳለፍ ጊዜ ካለፈ ጊዜ አይሰጥምና እንግዲህ ለልጁ ለእሷም ሌላ ችግር ስለሚፈጠር ለዛ ነው። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ አልትራሳውን አልትራሳውን የሚጠቀምበት ምን ለማድረግ ነው? አንደኛው የልብ ምቱን ለማዳመጥ ያገለግለናል። ከዛ አቀማመጡ የልጁን አቀማመጥ ይነግረናል። ከላይ እስካለ ድረስ ወደ ታች ከወረደ በታች ግን አልትራሳውን ብዙ እንትን የለውም እና አንዳንዴ ደግሞ ሌሎች የልብ ማዳመጫ አልትራሳውን ብቻ አይደለም፣ ሌላም ማዳመጫ አለን አለ ማለት ነው። የጤና ባለሙያዎች ልቡን የሚያዳምጡበት ትንሽዬ መሳሪ ያለች በእሷ እንትን ይደረጋል ማለት ነው። ሌሎች ከዛ ሴትዩትን ደንግፊቷ ቸክ ይደረጋል፣ የልብ ምቷ ቸክ ይደረጋል። እና ሌሎች ሌሎች ነገሮች ይደረጋል። ግን በዋናነት ያልኳቸው እንግዲህ ይሄ ምርመራ ትልቅ ነገር ነው፣ ትልቅ ዋጋ ያለው ነገር ነው ማለት ነው። እና ምናልባት ትናንትና እንደዚህ አይነት ሀሳብ ማለት ኦልሞስት ያለመረዳዳት፣ ያለመግባባት አይነት እንትኖች ስለነበሩ ነው። ይሄን ምናልባት ትንሽ ሊጠቅም ይችላል። ያወቁትን ማሳወቅ ጥሩ ነው። ምንድን ነው የሚባለው? ያለውን የሰጠ ንፉግ አይባልም ያለውን የወረወረ ደግሞ ፈሪ አይባልም ሲባል ስለነበረ አበው ሲሉ ስለነበረ ሲተርቱ ስለነበረ ምናልባት ከጠቀማችሁ ብዬ ነው። ስለዚህ ለእናቶችም፣ ለእህቶችም፣ ለባሎችም ለወንድሞችም የሚጠቅም ሀሳብ ስለሆነ እስኪ የእናንተን ሀሳብ አስተያየት፣ ምናልባት ከዚህ በፊት የወደዳችሁ እህቶች ደግሞ እስኪ ትሬንዳችሁን አካፍል መስኪ ማለት እንዴት ነበረ የእናንተ እሳቤ እንዴት ነበረ፣ ከጠቀሜታው ከጉዳቱ እንዴት ተቀበላችሁት? ማለት አላስፈላጊ ነው ብላችሁ ታስባላችሁ? ወይስ ደግሞ ቢቀጥል ይሻላል? ባትፈልጉም ግድ ነው ማለት፣ ለመውለድ ጤና ተቋማት እስከ ሄዳችሁ ድረስ ግድ ነው። ምናልባት ቤት መውለድ የፈለጋችሁ ካሉ ለመስጠቀር እና እስኪዬ እናንተን ሀሳብ አስተያየት ጨምሮበት ማለት ነው እቀበላችኋለሁ። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ ይሆንላችሁ። አብራችሁ ስለነበራችሁ ስለተከታተላችሁ አመሰግናለሁ። ከተመቻችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱን ከአክብሮት ጋር ጠይቃለን። ሰናይ ጊዜ ይሆንላችሁ። ወዳችኋለሁ።